አርሰናል የደረጃ ሰንጠረዥ መሪነቱን አያስረክብም። ፉልሃምን አንድ ለዜሮ በሆነ ውጤት ማሸነፍ በመቻሉ አሁንም የፕሪሚየር ሊጉ የደረጃ ሰንጠረዥ መሪ ሆኖ ይቀጥላል። ከጨዋታው በኋላ የእግር ኳስ ባለሙያዎች በሰጡት አስተያየት ዋንጫን ለማሸነፍ የሚፎካከር ቡድን ሊኖረው የሚገባ ባህሪ አርሰናል ዛሬ አሳይቷል ይላሉ። ይህንን ሲሉ ምን ማለታቸው እንደሆነ ለማንሳት ጥረት እናደርጋለን። በሌላ በኩል ማንቸስተር ሲቲ በዋንጫ ፉክክር ውስጥ በደንብ እንዳለበት ዛሬ ባየነው ጨዋታና በጨዋታው ላይ በታየው እንቅስቃሴ በሚገባ እየተረዳን ይመስለኛል። ዘንድሮ ኤርሊንግ ብራውት ሃላንድን ማቆም ከሱ ጋራ መፎካከር ለእንግሊዝ ፕሪምየር ሊግ ተጫዋቾች እጅግ ከባዱ ስራ ይመስላል። ኤርሊንግ ሃላንድ ዛሬም በኤቨርተን ላይ ሁለት ጎሎችን አስቆጥሯል። አንጅ ፖስቴኮግሎ ከኖቲንግሃም ፎረስት አሰልጣኝነታቸው እንዲባረሩ ተወስኗል። ስራ በጀምሩ በሰላሳ ዘጠነኛው ቀን ከስምንት ጨዋታ በኋላ አንጅ ፖስቴ ኮግሉን ማሰናበቱን ኖቲንግሃም ፎረስት ዛሬ በቼልሲ ከተረቱ በኋላ ይፋ አድርጓል። ሰላም ጤና ይስጥልን። እንደምን አላችሁ? የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህ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 እናመሰግናለን የኖቲንግሃም ፎረስትን ጉዳይ እናስቀድማለን። ዛሬ ከኢንተርናሽናል ጨዋታዎች በኋላ የጀመረው የእንግሊዝ ፕሪሚየር ሊግ የመጀመሪያ መርሃ ግብር ቸልሲንና ኖቲንግሃም ፎረስትን ያገናኘ ነበር። ጨዋታውን ቸልሲ አሸነፈ፣ አንጅ ፖስቴኮግሉም ስራቸውን አጡ። ፖስቴኮግሉ ዛሬ በቸልሲ 3 ለዜሮ በሆነ ውጤት ከተሸነፉ በኋላ ወዲያው ነው ከ39ኛ ቀናቸው ላይ ኖቲንግሃም ፎረስትን ከዚህ በኋላ አ አታሰለጥንም ከኛ ተባረሃል የሚል መረጃ እየተነገራቸው እንግዲህ በእንግሊዝ ፕሪምየር ሊግ ታሪክ በአጭር ቀናት ኃላፊነትን ከተረከቡ በኋላ በመባረር አንጅ ፖስቴኮግሉ ሁለተኛው አሰልጣኝ ሆነዋል። ከዚህ በፊት በ2023 ሊድስ ዩናይትድን ያሰለጠኑ የነበሩት ሳም አላርዳይስ በተቀጠሩ በሰላሳኛው ቀን ተባረው ያውቃሉና አንጅ ፖስቴኮግሉ ሁለተኛው ፈጣን ተሰናባች አሰልጣኝ ሆነዋል። እድሜያቸው ስልሳ ነው። እንግዲህ ሴፕተምበር ዘጠኝ ነው በፈረንጆቹ አቆጣጠር እኚህ ሰው የኖቲንግሃም ፎረስት አሰልጣኝ እንዲሆኑ በክለቡ የተሾሙት። በኖቲንግሃም ፎረስትና በኑኖ ስፒሪቶ ሳንቶ መካከል በነበረው አለመግባባት ምክንያት ነው ሰውየው ኃላፊነቱን እንዲረከቡ የተደረገው። ኑኖ ስፒሪቶ ሳንቶ ደግሞ ወደ ዌስትሃም ዩናይትድ ግርሃም ፖተርን ተክተው አቀኑ። ይሄ ሁሉ የሆነው ባለፈው ወር ነበር። አሁን በዚህ ወር ደግሞ የአንጅ ፖስቴኮግሉን ስ ያለንበት ሰማን ሰውየው በእንግሊዝ ፕሪሚየር ሊግ የታወቁት ቶተናሞት ስፐርስን በማሰልጠን ነው። በፕሪሚየር ሊግ እንቢ ቢላቸውም ቶተናሞት ስፐርስን በዩሮፓ ሊግ ዋንጫን እንዲያሸንፍ አድርገው ነበርና ስለ ሰውየው የሚነገሩት ስሜቶች ቅልቅል ናቸው ማለት እንችላለን። በፕሪምየር ሊግ ስለመቸገራቸው፣ በአውሮፓ የክለቦች ውድድር መድረክ ሁለተኛ ትልቅ ውድድር የሚባለውን ዩሮፓ ሊግን ደግሞ በማሸነፋቸው በበጎ ይነሳሉ። ነገር ግን ኖቲንግሃም ፎረስትን ከተረከቡበት ሴፕቴምበር ዘጠኝ አንስቶ እስካሁን ድረስ ባደረጓቸው ስምንት ጨዋታዎች በስድስቱ ተሸነፉ። ኖቲንግሃም ፎረስት በሳቸው የሰለጠነ አንድም ጨዋታ እንኳን አላሸነፈም። በሁለት ጨዋታዎች ብቻ አቻ ወጥቷል። እንግዲህ በእንግሊዝ ፕሪሚየር ሊግ አምስት ጨዋታዎችን ከዛ በተጨማሪ ደግሞ በዩሮፓ ሊግ ዋንጫ አንስተው የአውሮፓ የክለቦች ውድድር ላይ በጣም የተሻለ ልምድ አላቸው ተብሎ ተስፋ ተደርጎ ነበረ። ነገር ግን ኖቲንግሃም ፎረስትን ይዘው በተሳተፉበት ውድድር ላይ አልቀናቸውም። በአንደኛው ተሸንፈዋል፣ በአንደኛው ደግሞ በአቻ ውጤት ጨዋታቸውን አጠናቀዋል። ሌላው ደግሞ በካራባዎ ካፕ በሻምፒዮንሺፕ ደረጃ በሚወዳደረው በሰዋንሲ ሲቲ ተሸንፈውም እንደዚሁ ከውድድር እንዲወጡ ሆነ። አሁን ኖቲንግሃም ፎረስት በደረጃ ሰንጠረዡ አስራ ሰባተኛ ደረጃ ላይ ነው የሚገኘው። ከወራጆቹ ክለቦች በአንድ ነጥብ ብቻ ይበልጣል። ይሄ እንዲቀጥል እንደዚህ ባለ አስቸግ ጋሪና ፈታኝ ስሜት ውስጥ ነገሮች እንዲጓዙ ባለመፈለጉ ነው ኖቲንግሃም ፎረስት አንጅ ፖስቴኮግሎን ለማሰናበት የወሰነው። ስለዚህ እኚህ ሰው እንግዲህ መሰናበታቸው የተነገረው በቼልሲ 3 ለዜሮ ከተሸነፉ በጣም ከጥቂት ደቂቃዎች በኋላ ነው። ኖቲንግሃም ፎረስት አጠር ያለ መልዕክት ብቻ ነው ስለ ሰው እየወሰንበት ያስተላለፈው። ኖቲንግሃም ፎረስት ማረጋገጥ የሚችለው አንጅ ፖስቴኮግሎ ከዚህ በኋላ የእኛ አለመሆናቸው ነው ብዙ የሚያበሳጩ ብዙ ቅር የሚያሰኙ ውጤቶችና የሜዳ ላይ እንቅስቃሴዎችን አይተናል። ከዚህ በኋላ ከአንጅ ፖስቴኮግሉ ጋር አብረን የምንቀጥልበት ምንም ምክንያት የለም ነው በአጠቃላይ ሀሳቡ ይህንን በተመለከተ ግን ከዚህ በላይ ለጊዜው ምንም መናገር አንፈልግም፣ የሚል አስተያየትን ሰጥቷል ኖቲንግሃም ፎረስት በመግለጫው የክለቡ ባለቤት እንግዲህ በጣም በጣም በጣም ነውጠኛ ባህሪ ያላቸው በተለይም ደግሞ ከቅዱሳኑን እስፒሪቶ ሳንቶ ጋራ ሜዳ ላይ ያንጸባረቁት ስሜት ብዙዎች አይናቸውን ያሳረፉባቸው ባህሪያቸውን ደግሞ ያልወደዱባቸው ባለሀብት ናቸው። ታዲያ እኚህ ሰውዬ በኤቫንጀሎስ ማሪናኪስ ይባላሉ። እሳቸው ስለ አንጅ ፖስቴኮግሉ ሲናገሩ ህልማችንን፣ ፍላጎታችንን ለማሳካት በምናደርገው ጥረት አግዞናልና እናመሰግናለን የሚል መልእክትን አስተላልፈዋል። በአጠቃላይ በእንግሊዝ ፕሪሚየር ሊግ ታሪክ በሰላሳ ዘጠነኛ ቀን በመባረር ፈጣኑ ተሰናባች ሁለተኛው ሰው አንጅ ፖስቴ ኮግሉ ሆነዋል። አንደኛ ደረጃ ላይ ሳማላርዳይዝ አሁንም ይቀመጣሉ ማለት ነው። እንግዲህ የኢንተርናሽናል ብሬኩ አልቆ የፕሪሚየር ሊግ ውድድር ከመጀመሩ አስቀድሞ የህዳር ወር መጥቶ እንደገና ወደ ሌላ ኢንተርናሽናል ብሬክ ከመግባታችን በፊት አንጅ ፖስቴ ኮግሉ የኖቲንግሃም ፎረስት አሰልጣኝ ሆነው የምናያቸው አይመስለንም ብለን እኛም ስንናገር ነበር ያሟረት ነው የደረሰ ይመስላል። ሰውየው ስራቸውን አጥተዋል ለጊዜው የተሾመ ወይም ደግሞ እሳቸውን ተክቶ ኖቲንግሃም ፎረስትን የሚያሰለጥን ሰው ማን ሊሆን እንደሚችል ምንም የተነገረ ነገር የለም። ወደ ሁለተኛው ጉዳያችን እንሄድ። ማንቸስተር ሲቲ ኤቨርተንን ሁለት ለዜሮ በሆነ ውጤት አሸንፏል። ሲቲ በዋንጫ ፉክክር ውስጥ በደንብ አለበት። የሲቲና የኤቨርተን ጨዋታ እንዳለቀ የአርሰናልና የፉልሃም ጨዋታ ደግሞ ከመደረጉ አስቀድሞ ለተወሰኑ ደቂቃዎችን ቢሆን የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ አናት ላይ የተጻፈው ስም ማንቸስተር ሲቲ ይላል። በኮከብ ግብ አግቢነት ፉክክር ላይ ደግሞ በሰፊ ልዩነት አሁንም ቢሆን ኤርሊንግ ብራውት ሃላንድ ደረጃውን እየመራ ይገኛል ዘንድሮ ኤርሊንግ ብራውት ሃላንድ ልዩ ነው ይህን ልጅ ማቆም በጣም አስቸጋሪ በጣም ፈታኝ መቻሉንም እንጃ ብለን የምናነሳለት ተጫዋች ስለመሆኑ ሀሳቦችን በጣም በተደጋጋሚ ስንናገር ነበረ በእንግሊዝ ፕሪምየር ሊግ ፈጣን መቶ ጎል ያስቆጠረው ተጫዋች የመሆን እድሉ እጅግ በጣም ሰፊ ስለመሆኑም ብዙ አውርተናል ብዙ አስረድተናል ዛሬም ኤቨርተንን ሁለት ለዜሮ በሆነ ውጤት ሲያሸንፉ ሁለቱንም ጎሎች እሱ ያስቆጠረ መሆኑ ብቻ ግን አይደለም፣ አጠቃላይ እንቅስቃሴው ኤርሊንግ ብራውት ሃላንድ ምርጥ አጥቂ ብቻ ሳይሆን አሁን ምርጥ ተጫዋችም ወደ መሆን እየመጣ ነው። ምክንያቱም በማንቸስተር ሲቲ የማጥቃት እንቅስቃሴ ብቻ ሳይሆን በማንቸስተር ሲቲ የመከላከል አቅምም ላይ ኮንትሪቢዩት ሲያደርግ እየታየ ይገኛል። ስለዚህ ዛሬ ያገባቸው ሁለት ጎሎች በአጠቃላይ በዘንድሮ የውድድር ዓመት ለሀገሩ ብሔራዊ ቡድን እና እንደዚሁም ደግሞ ለማንቸስተር ሲቲ በ13 ጨዋታ 23 ጎል ላይ የደረሰበት ሆኗል። ይሄ ቁጥር ሲሰሙትም ያስደነግጣል እንኳን ሲኖሩት። በነገራችን ላይ አሁንም ባለፉት ስድስት ተከታታይ ጨዋታዎች በተጋጣሚዎቹ ላይ ጎል አስቆጥሯል። የቀረበት የለም። እነዚህ ስድስት የማንቸስተር ሲቲ ተጋ ተጋጣሚዎች፣ ደግሞ እሱ በመደዳው ጎል ያስቆጠረባቸው ብራይተንን ሆቫል ቢየን እዛ ጨዋታ ላይ ጎል አስቆጥሯል። ማንቸስተር ደርቢ ላይ ጎል አስቆጥሯል። አርሰናል ላይ፣ በርን ላይ እንደዚሁም ብሬንትፎርድ ላይ፣ ዛሬ ደግሞ በኤቨርተን ላይ ጎሎችን አስቆጥሯል። እንዲህ በመደዳው ጎልን በማስቆጠርም አዲስ ሪከርድን ሊሰራ እንደሚችል ወይም የአዲስ ታሪክ ባለቤት ሊሆን እንደሚችል መገመት የሚያስቸግር አይመስለኝም። ምክንያቱም በ2015/16 የውድድር ዓመት ጄሚ ቫርዲ በ1 አንድ ተከታታይ ጨዋታዎች በእንግሊዝ ፕሪምየር ሊግ ጎሎችን አስቆጥሮ ነበር። የዘንድሮ ሃላንድ ያስፈራል። እስካሁን በስድስት ተከታታይ ጨዋታዎች ጎሎችን አስቆጥሯል። ከዚህ በኋላ እነ አስቶን ቪላ፣ እነ በርንመዝ የማንቸስተር ሲቲ ተከታታይ ተጋጣሚዎች ናቸውና ይህንን ማድረግ የሚችል ከሆነ እርሊንግ ብራውት ሃላንድ የጂሚ ቫርዲን ታሪክ ሊጋራም አልፎትም ሊሄድ ይችላል። ታዲያ የሃላንድን የተለየ ብቃት በተመለከተ አሰልጣኝ ፔፕ ጋርዲዮላ ሁለት ጎላ ገባ እንጂ አራትም አምስትም ጎሎችን ማስቆጠር ይችል ነበር የሚል አስተያየትን ሰጥቷል። በነገራችን ላይ ጨዋታው ልክ ሲጠናቀቅ፣ አይታችሁት ከሆነ ሃላንድ ደስተኛ አልነበረም። ለምንድን ነው ደስተኛ ያልሆነው? ካገባቸው ሁለት ጎሎች በላይ የሚያስቆጩ የሳታቸው ደግሞ ሌሎች ኳሶች ስላሉ ይህንን ጨዋታ ሃትሪክ ሰርቶ ወይም ከዛ በላይ ጎል አስቆጥሮ ማጠናቀቅ የሚችልበት እድል ነበረው። ስለዚህ ካደረገው ይልቅ እየጎደለው አጉድሎበታል። ስሜቱን የቁጭት ነገር ይታይበት ነበር። ውሃ እየጠጣ የግቡን ቋሚ ተደግፎ ተክዞ ሲታይ የነበረው በዚህ ምክንያት ነው። ኤርሊንግ ብራውት ሃላንድ ጉብዝና አልበቃውም ። እናም ፔፕ ጋርዲዮላ የሚለው በዚህ ሰዓት ላይ ለማንቸስተር ሲቲ ያለን ምርጡ ተጫዋች ሃላንድ ነው የሚል አስተያየትን ሰጥቶ ሌሎቹ የማንቸስተር ሲቲ ተጫዋቾች በሃላንድ ደረጃም እንኳን ባይሆን የሚያገኟቸውን የግብ አጋጣሚዎች ወደ ጎልነት በመቀየር ማንቸስተር ሲቲ ሌሎች የጎል ሶርሶች እንዲኖሩት ማድረግ ይኖርባቸዋል ነው። ይሄ ሃላንድን በተመለከተ የምንናገረው ነገር እንዳለ ሆኖ ማንቸስተር ሲቲ በተለይ በሁለተኛው አርባ አምስት ያሳየ ነበረው ሜዳ ላይ እንቅስቃሴ ይታይባቸው የነበረው ጉብዝና በደንብ አድርገው በዋንጫ ፉክክር ውስጥ እንዳሉበት ያስመሰከሩበት ነው ብለን ልንናገር እንችላለን። ሊቨርፑልን ብቻ ሳይሆን አርሰናል ማንቸስተር ሲቲንም በዋና ተፎካካሪነት እያሰበ መበርታት ይኖርበታል የሚልም ማስተያየት እንሰጣለን። በነገራችን ላይ ከሃላንድም ከማንቸስተር ሲቲም ጋር በተያዘ እንደዚሁም በሌሎቹ ክለቦች እና ጉዳዮች ዙሪያ በዝርዝር በቀጣዮቹ ፕሮግራሞቻችን ላይ የምንመለስባቸው ነገሮች ይኖራሉ። ይሄ ጨዋታዎቹ እንዳለቀ ፈጣን መልእክታችንን ወደ እናንተ የምናደርስበት ሰዓት ስለሆነ ነው። ወደ ሦስተኛው ጉዳይ ስንሄድ መድፈኞቹ አንድ ለዜሮ በሆነ ውጤት አሸንፈው በእንግሊዝ ፕሪምየር ሊግ የደረጃ ሰንጠረዡን ከስምንት ጨዋታ በኋላም እየመሩ እንደሚቀጥሉ አረጋግጠዋል። ከጨዋታው ጋር በተያያዘ እንቅስቃሴዎቹ ላይ ክፍተት ይታይ ነበረ። እንደ ወትሮ ዶሚኔት ማድረግ፣ አስተማማኝ የሚባል እንቅስቃሴ ማድረግ ከአርሰናል አላያችሁ ይሆናል። ይሄ ከኢንተርናሽናል ብሬክ በኋላ የሚደረግ የመጀመሪያ ጨዋታ ላይ ብዙ ጊዜ የሚስ ይስተዋል ባህሪ ነው። ምክንያቱም ጉዞዎች አሉ፣ አድካሚ ሂደቶች አሉ። ከነዚህ አድካሚ ሂደቶች በኋላ የሚደረግ ጨዋታ ላይ እንዲህ ያለ መቀዛቀዝ፣ እንደ ወትሮ መሆን አለመቻል የተለመደ የሚያጋጥም ነው። ነገር ግን እንደዚህ ያለ ነገር ያጋጥማል ተብሎ በሚቆጠርበትም ጊዜም ቢሆን ግን አርሰናል አንደኛ ዲሲፕሊንድ ነው። የእውነት ለመናገር ከዚህ በፊትም በነበሩ ተከታታይ ፕሮግራሞቻችን ላይ ስንናገር እንደነበረው የአርሰናል ምርጥ አቅ መከላከሉ ነው። ዛሬም ይሄ ምርጥ አቅም አብሮት እንዳለ አይተናል። አርሰናል ጠንካራ ጎኖቹ አልከሸፉበትም። በዛሬውም ጨዋታ ላይ የሚጠበቀውን ያህል ጨዋታውን ዶሚኔት ማድረግ፣ የሚጠበቀውን ያህል የግብድሎችን መፍጠር፣ የሚፈጥራቸውን የግብድሎች ጎሎችን እያስቆጠረ ከአንድ በላይ በሆነ የጎል ብዛት አላሸነፈምና አልረካችሁ ይሆናል፣ አልተደሰታችሁ ይሆናል ወይም ደግሞ ደብዘዝ ብሎብናል የሚል የቅሬታ አይነት አስተያየት ልትሰጡ ትችላላችሁ። ነገር ግን እንደነዚህ ያሉ ስሜቶቻችሁን እያከበረን መረዳት ያለባችሁ ነገር ግን አለን እንላለን። አንደኛው ከኢንተርናሽናል ብሬክ በኋላ የሚኖርን መዳከም ሰብአዊ አድርገን መውሰድና አርሰናል ላይ ዛሬ የተንጸባረቀው ማቃት ሳይሆን የድካም ሪፍሌክሽን ነው። እንደ ቡድንም ሊሆን ይችላል። በግል ተጫዋቾች ለምሳሌ ኢብሬቼ ኢዜ ላይ ይታይ የነበረው እንቅስቃሴ፣ ሌሎችም ተጫዋቾችም ልንጠራ እንችላለን። ያን ያህል አሳማኝ የሆነ እንቅስቃሴ አላደረጉም። ይሄንን በእርግጠኝነት መናገር እንችላለን። ነገር ግን ዚስ ኢዝ አንደርስታንደብል ነው ነው ወይም ልንረዳው የምንችል አይነት ነገር ነው ነው ሁለተኛው ለእኔ ግን በጣም ጠቃሚ ብዬ የማስቀምጠው አርሰናል ጠንካራ ነገሮቹን ሉዝ አላደረገም ነው ጠንካራ ነገሮቹ ሲባል ምንድን ነው? አንደኛ ግብ ጠባቂው ነው። ግብ ጠባቂው ያዳናቸው የተወሰኑ ኳሶች በጣም በጣም በጣም አሪፍ ነበሩ። እነዛ እሱ ያዳናቸው ኳሶች ወደ ጎልነት ቢቀየሩ ኖሮ ይበላሹ ነበረ የሚለው ነው። እንግዲህ ልብ ንበል፣ አስራ አንደኛ ጨዋታው ነው በዘንድሮ የውድድር አመት አርሰናል ያደረገው ስምንተኛ ክሊንሺት ጎል ሳይቆጠርበት የጨረሰው ጨዋታ ሆኖለታል። ይሄ ቀላል ትርጉም ሊሰጠው የሚችል አይደለም። ሁለተኛው ከግብ ጠባቂው ከዴቪድ ራያ ፊት ያሉት አጠቃላይ ፉልባኮቹም ሴንተር ባኮቹም የነበራቸው የመከላከል አቅም በዛሬውም ጨዋታ በተለየ ሁኔታ በጣም ጠንካራ ነበር። ምክንያቱም አንዳንዶቹ የፉልሃም እንቅስቃሴዎች በጣም አስቸጋሪ ነበሩ። የአርሰናል የመከላከል አቅም ጠንካራ ባይሆን ኖሮ በሌሎች ተጋጣሚዎች ላይ ወደ ጎልነት ሊቀይሯቸው የሚችሏቸውን እድሎች እና በቶሎ ቶሎ ወደ ግብ ክልል የመድረስን አጋጣሚ ፈጥረዋል። በተለይ ጨዋታውን ሊጠናቀቅ እየተቃረበ በመጣበት ሰዓት ላይ ሙሉ በሙሉ ፉልሃም ዶሚኔት አድርገዋል። ያንን የተቆጣጠሩበትን መንገድ ዋጋና ክብር ሰጥቶ ማለፍ የሚገባ ይመስለኛል ለአርሰናሎች። ሶስተኛው አርሰናል የሚታወቅበት ጥንካሬ ጥንካሬውን አንዳንዶች ይሰጉበታል። የሚሰጉት ለምንድን ነው? ሁልጊዜ ከማዕዘን ምት የሚሻገሩ ኳሶችን እያገባ እስከ መቼ የሚል ጥያቄን ስለሚያነሱ ከክፍት የጨዋታ እንቅስቃሴ የግብ ድሎችን መፍ ከክፍት የጨዋታ እንቅስቃሴ ጎሎችን ማስቆጠር ላይ አርሰናል መስራት መበርታት አለበት የሚል ተደጋጋሚ የሚነገር አስተያየት አለ። ይህ አስተያየት ጠቃሚ ነው። ይህ አስተያየት ትክክል ነው። ነገር ግን ደግሞ እንዲህ ያሉ አስቸጋሪ በሚባለው ፊክስቸሮች ላይ ጠንካራ ጎናቸውን ሉዝ አለማድረጋቸው አሁንም ስለ አርሰናልና ስለ አርቴታ በአድናቆት ሀሳብን እንድንሰጥ የሚያስገድድ ነው። አንድ ለዜሮ ነው ያሸነፉት ጎሉ የተቆጠረው ዛሬም ከማዕዘን ምት በተሻገረ ኳስ ነው ኳሱ ከማዕዘን ምት ተሻገረ በተወሰነ ደረጃ ጨረፈው ጋብርኤል ማግሃሌሽ እሱ የጨረፈውን ኳስ ደግሞ ትሮሳርድ ወደ ጎልነት ቀየረው አርሰናል በጣም በጣም በጣም የሚያስፈልገውን ሙሉ ሶስት ነጥብ ይዞ ከሜዳ ወጣ ስሙንም በደረጃ ሰንጠረዡ አናት ላይ ጽፎታል እንደዚህ ብቻ አይደለም ከዛ በተጨማሪ ደግሞ የአርሰናል ተጫዋቾች ላይ ለምሳሌ ከፍጹም ቅጣት ምት ውሳኔው ጋር በተያዘ በሌላ ፕሮግራም ማችን ላይ በዝርዝር ልንመለከተው እንችላለን። በተወሰነ ደረጃ የመሀል ዳኛው መጀመሪያ ፍጹም ቅጣት ምታሉ። ከዛ ነገሩ በቪዲዮ ታየ። በቪዲዮ ከታየ በኋላ ዳኛው እዛው ሜዳ ላይ በሰጡት ማብራሪያ እንደተናገሩት የፉልሃሙ ተጫዋች ቻሌንጅ አድርጎታል ቡካዮ ሳካን፣ ነገር ግን ኳሷን ነው የተጫወተው፣ ስለዚህ ፍጹም ቅጣት ምት አይደለም ብለዋል። ይህን ውሳኔ ከቪዲዮ አሲስታንት ሪፈሪው እገዛ በኋላ ዳኛው ፒች ሳይድ ስክሪኑን አይ ውሳኔውን ይፋ ካደረጉም በኋላ ለመቀበል የቸገራቸው ሰዎች አሉ። እነዚህ ሰዎች የሚሉት ነገር ምንድን ነው? ኳሱን ነክቶታል። አዎ ነክቶታል። ማን? የፉላሙ ተጫዋች። ስለዚህ ለኳሱ ተጫውቷል የሚለው ነገር ልክ ነው። ነገር ግን ደግሞ ኳሱን ከመጫወቱ አስቀድሞ የሱ የፉላሙ ተጫዋችና የቡካ ዮሳካ የጉልበት ንክኪ ይቀድማል ነው ስለዚህ የሚዳኘው የቀደመው ነው። የቀደመውን የምንዳኝ ከሆነ የጉልበት ንክኪው ከቡካዮ ሳካ ኳሷን እንዳያገኛት በኳሷ መጠቀም እንዳይችል ስለከለከለው ፍጹም ቅጣት ምት መሆን ነበረበት። ስለዚህ የቪዲዮ አሲስታንት ሪፈሪው እንደዚሁም ዳኛው እንደገና በምስል ደጋግመው ካዩ በኋላ የወሰኑትን ውሳኔ ለመቀበል ይቸግረናል ይላሉ። ይህንን ካሉት መካከል አንደኛው ኢያን ራይት ነው። ስለዚህ ኢያን ራይት እንዳስቀመጠው እና በቴሌቪዥኑም ላይ በተደጋጋሚ ሊያሳየን እንደሞከረው የጉልበት ንክኪው ይቀድማል። ከዛ በኋላ ኳስ ጨዋታውን ያለው ይህንን እንዴት ይታያል የሚለውን በቀጣይ ፕሮግራሞቻችን ላይ ልናነሳ እንሞክራለን። ስለዚህ አሁን አርሰናል ፉልሃምን አንድ ለዜሮ በሆነ ውጤት አሸንፏል። ጨዋታው አስቸጋሪ ነበረ፣ ሳቢነት አልነበረውም። ነገር ግን ደግሞ ጠቃሚ የሚባለው ውጤት በአርሰናል ተገኝቷል። ነገ ሊቨርፑል ማንቸስተር ዩናይትድን ያስተናግዳል። የዚህ ጨዋታ ውጤት አርሰናልን ከመሪነት አያፈናቅለውም። አርሰናል ይሄንን ሙሉ ሶስት ነጥብ ማግኘቱ እጅግ በጣም ጠቃሚ ነው። ነገር ግን ደግሞ ከእንቅስቃሴ አንጻር ብዙ ክፍተቶች የነበሩበት ሳቢነት የጎደለው፣ በአጠቃላይ ቀዝቃዛ ብለን ልንጠራው የምንችለው ጨዋታ ነበረ። ይህንም ነግሮ ማለፍ በጣም አስፈላጊ ነው። ነገር ግን ቅድም እንዳልነው ከኢንተርናሽናል ብሬክ በኋላ ከተጫዋቾች መዳከምን ተከትሎ እንዲህ ያሉ ፐርፎርማንሶች በብዙ የውድድር ዓመቶች ላይ ያጋጥማሉ። ዋንጫን በሚያሸንፉ ቡድኖች ግን ሊታይ የሚገባው ባህሪ በተቸገሩበት፣ እንደ ወትሮ ማሳምን ባልቻሉበት ጨዋታም ጭምር ጨዋታን አሸንፈው መውጣት መቻል አለባቸው። ጥሩ ሲሆኑ ማሸነፍ ብቻ ዋንጫን ለማሸነፍ በቂ አይደለም። ጥሩ ለመሆን በተቸገሩበት ፈታኝ የሚባል ጨዋታን በሚያደርጉበትም ጊዜ ድልን ይዘው የመውጣት ልምድ፣ የመውጣት አቅም የሻምፒዮኖች ባህሪ ነው። ይህንን አርሰናል ላይ ዛሬ በተወሰነ ደረጃ አይተነዋል የሚል አስተያየትን የሚሰጡ ሰዎች አሉ፣ ለማለት ነው። ለማንኛውም ማለዳ ላይ ደግሞ በሌሎች አዳዲስ ፕሮግራሞች ወደ እናንተ ዳግም እንመጣለን ስንመጣ እንዳናጣችሁ ይህንን የእኛን ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራታችሁንም አትርሱ እንላለን። እናንተስ ጨዋታውን እንዴት አገኛችሁት? ከጨዋታዎቹ ጋር በተያያዘ ያላችሁ ስሜት ምንድን ነው የሚለውን ደግሞ እየጻፋችሁ እንድናውቅ አግዙን እንላለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኑር።